አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲስኪቲው ተከታታይ እንዴት ናችሁ ሰላም ናችሁ የከኔ ጋር አልሐምዱላህ ረቡል ዓለሚን እንግዲህ እንደምታዩት ዛሬ ያው ወደ ቀጣይ ክፍል ሁለት ማለት ነው ያው በክፍል ሁለት ነው የሰራውተኝ እንግዲህ 40 ፍሬ ቁርአን ታዝዤ ነበር ወደ ሻይ ኢብራሂም መስጂድ መስጂድ አልፈትህ ይባላል ብዙ ጊዜ ግን በሸይ ኢብራሂም መስጂድ ነው የሚታወቅ ቢቸና ወይም ጎጃም ውስጥ እንግዲህ የሚሰጥ ቁርአን ነው። ባረክላፊኩም ዛሬ ወደዛ እየሄድን ነው። ያው እኔ በታክሲ ልወስደው አስቤ አንድ ልጅ ያው እኔ አጅር አገኛለሁ፣ ከአጅሮ እኔ መካፈል አለብኝ እና እኔ ልውሰዶሴ ላይ መርሀባ ብዬ እየሄድን ነው እንግዲህ ተሸክሞታል። በጣም እየከበደው ነው፣ ግን በቃ ያው እሱም ፈልጎት ስለሆነ ችግር የለም። ባረክላፊኩም ቪዲዮን ላይክ ሸር አድርጉልኝ ሻላ ውዶች። ይ ማዘዝ ለምትፈልጉ ብዙ ነገር አለ። ለምሳሌ ይህ ቁርአን ብቻ አይደለም፣ ቀይዳ ተኑራንያ እንዲሁም አንዳንድ ሀዲሶች ኡሱሉ ሰላሳ የሚባሉ ኪታቦች ሳናግራቸው ያው እንደዚህ ብለውኛል። እንሻላ በነገራችን ላይ እየደረሰ ነው። ትንሽ ነው የቀረን። በርቀት አጥሩና የመስጅዱ ቁባ እየተየ ነው። እንሻላ ወንደሞ ያው እንገባለን። አብረን ምና ይሆናል። ባረከላው ፊኩም ኢንሻአላ። ያው አሁን ሰዓቱ ትንሽ እንትን ብሏል ማለት ነው። ከአስር በኋላ ነው የወሰድኩት። እንግዲህ እየገባን ነው። ቢስሚላህ ወሰላቱ ወሰላሙ አለ ረሱልላ። እሱ ገብቷል፣ እኔ ገና ነኝ። እንግዲህ ገና ልገባ ነው። ማሻአላ እዚህ መስጊድ እንግዲህ በነገራችን ላይ በጣም ነው ደስ የሚል ውስጡ። ብስሚላ ስትገቡ ራሱ የሆነ ደስ የሚል እንትን አለውና ያው እንግዲህ ይሄው ገብተናል ኢንሻአላህ እስኪ ከማስረከቢና ከመስጠቴ በፊት ባረክላ ፊኩም እንግዲህ መስጂዱ ላሳያችሁ ግቢው ማለት ነው ማሻላ በነገራችን ላይ ጎጃም የለምለም ሀገር ነው በተለይ ትን ይዝናብ ከጣና በቃ ማሻአላህ አቀማመጡ ቦታው ምኑ የዝባለው አቀማመጥ ራሱ በጣም ደስ ይላል በነገራችን ላይ አልহামዱሊላህ መስጅድ ጦሃራ ነው። ጦሃራነቱ ምንድን ነው የሚባል በተለይ ጫት የማይቃምበት መስጅድ ከሆነ በጣም ቆንጆ መስጅድ ነው ሚሆን። የምሬ ነው ምላችሁ። አያችሁ ውበቱ በጣም ደስ የሚል እንትን አለው። በዚህ አጋጣሚ እዚ ጋር የተጻፋለ ጽሁፉ ምን እንደሚል ታውቃላችሁ? ካልስ ገብታችሁ እባካችሁ ካልስ ለብሳችሁ እባካችሁ አትግቡ ነው። አዎ አንዳንዴ ህግን ማክበር ኸይር ነው። በጽሁፍ በአማርኛ ተጽፈዋል። እስኪ ወደ ውስጥ እንግባ። ብስሚላህ ራህማን ራሂም እንደምታዩት፣ ማሻ አላህ አላሁ አክበር ያው በጣም ደስ የሚል ነው። ኢንሻላህ እንግዲህ ይህን ይመስላል መሳጅዳችን ሻ ኢብራሂም ሲራጅ ወይም ደግሞ ፈተሐል መስጅድ፣ ይህንን እንደምታዩት ነው። ባረከላሁ ፊኩም። ያው መጀመሪያ እስኪ ላስቀኛችሁ ላሳያችሁ ብዬ ነው ኢንሻላህ ኡስታዞች ቅራት ልጆችን ስለሚያቀሩ ታች ነው ነው የቅራት ቦታ። በነገራችን ላይ ሌላ ቦታ አለ ታች ዝቅ ብሎና እያስጠራኋቸው ነው። እንሻላ አሁን ይመጣሉ። እስከሚመጡ ድረስ ዚህኛ እናወራለን፣ ነው ማለት ነው ንጫወት ኢንሻአላህ እንግዲህ ይህን ይመስላል። ውድ ቤተሰብ ወድ ስኬቲዮብ ተከታታይ በዚህ አጋጣሚ ቁርአን ያደል ሸዋ እህታችን ጀዛኪላው ኸይረን አላህ ይጠብቅሽ። ያው እዚህ ጋር ነው እንደምታዩት የሚደረደር የሚፈልግ ሰው በረመዷን ረመዷን ውጪ የፈለገ ብቻ ቁርአን አንስቶ ይቀራል፣ አይቸገርም ማለት ነውና መስጊድ ላይ ቁርአን መገኘቱ ኸይር ነው፣ ትልቅ ነገር ነው። ምሬን እንላችሁ ኢንሻአላህ በነገራችን ላይ እንግዲህ እንሻላህ ለኡስታዙም ሳስረክብ ያው መስጅድ ውስጥ ሰው እንዲቀራበት በቃ ላደለ ለመስጅዱ ተብሎ የተሰጠ ቁርአን ነው። እንግዲህ እንደምታዩት ነው። እስታዛችን እስኪ አሁን ልንጠራቸው፣ ብቅ እያሉ ነው መሰል እንያቸው። እንሻላህ ከታች ነው የሚመጡት። እንግዲህ እሳቸውን ብዙ ጊዜ ሳልታዘዝ ቪዲዮ ላይ አላስገባ። ምናልባት ከጀርባ ሊገቡ ይችላሉ፣ ግን ፊታቸው ምናምን ላይታይ ይችላል። ባሪክን እንደምታዩት እስኪ መስጅዱ ውበቱ፣ ማማሩ፣ ደስ ደስ ማለቱ፣ ስብሓናላህ። እና ምን እላች ፈልጌ ነው። አንዳንድ ሰዎች ደግሞ ብዙ ጊዜ እዚህ መስጅድ ላይ እናሄሻለን፣ ለምን ሰላም መስጅድ ጀሚል መስጅድ አትሄጂም ትላላችሁ። እሄዳለሁ፣ ትእዛዝ ካለ ችግር የለም። እንደውም ብላክስ፣ እኔ ሁሉም ቦታ ነው የምገባ። ገባችሁ? አንዳንድ ሂላፎች ቢኖሩ አልሐምዱላ፣ አንድ የሚያደርገን ቁርአን አለ። አልሐምዱላህ ረብል ዓለሚን። ባረከላሁ ፊኩም። ወዶችዬ እንሻላ እንግዲህ እንደምታዩት እንሻላ እየቆጠርኩ ነው የማስረክብ ያው አርባ ፍሬ ቁርአን ታዝዣለሁ እንሻላ። እሺ መርሃባ ብዬ ያው እንግዲህ አሁን እንሻላ ይመጣሉ። ትንሽ እንጠብቃቸው ብለን ነው መጠበቅ ግዴታ ስለሆነ እንሻላ። እንግዲህ ያው ልጁ ጠርቷቸው እየመጡ ነው እንሻላ። ትንሽ እንጠብቅ። እዚህ አጋጣሚ እንደምታዩት ዝቅ ብሎ ደግሞ ደሞ የኡዶ ውሃ አለ። በጣም ደስ የሚል ያው ስታዝ መጠዋል። ኢንሻአላ ያው ይሄው እንግዲህ እንትን ብሏል፣ ቁርአኑን እንዲፈታው ልጁን እያዘዝኩት ነው። ትንሽ ካሜራ የሚያነሳይ ልጅ እንትን ብሏል፣ ብዙም አይታይም ኢንሻአላ። እንግዲህ ይሄን ይመስላል ወዶች። ይሄ ቪዲዮ ላይክ ሼር አድርጉ። ማዘዝ ለምትፈልጉ በ0928281093 ያው አንዳንድ ሀሳቦች እየተለዋወጥን ነበር፣ እና እንሻላህ ለምን ስንጠይቃቸው ነበረ፣ እንግዲህ ቁርአን ብቻ ሳይሆን ቀይዳ ተኑራንያና እንደዚህ ቀላ ሶስት ጁዝ ቁርአኖች፣ ሁለት ጁዝ ቁርአኖች፣ እንዲሁም ደግሞ አንዳንድ ኪታቦች ብለውናል። እንሻላ ይኸው እንግዲህ አምስት አምስት እያደረግኩ ነው የሰጠኋቸው። እዚህ ጋር ያው ልጁ ቪዲዮ እንዲሰራ አሰራ አዝዣው ነው እኔ አይደለሁም። ግን ብዙም ድምቀት የለውም፣ ለምን እንደው ባላውቅም እንሻላ። ያው በሰዓቱ ግን እኔ እምፈርቸ ነበር። በነገራችን ላይ እኔ እምፈራለሁ፣ እነሱም ተፍራርተን ነው የሆነ ነገር ስናደርግ እና ግን ያው እዚህ የሆነ ማስቀመጫ ጣውላ ነገር አለ፣ እዛ ላይ ነበር የተቀመጠ። እንግዲህ ባረከላሁ ፊኩም ይህን ይመስላል። ውድ ቤተሰቦቼ እንዲሁም ደግሞ ይሄንን ቁርአን ያዘሽት አላህ Subhanahu Wa Ta'ala ወላጆችሽን በጀነት አልፊርዶስ አላህ ያበሽሪክ አንሽንም አንሽንም ካጅሩ አላህ ይከርምሽ ወይም ደግሞ ከአጅሩ አላህ የአንች እያድርግልሽ ኢንሻአላህ ያ ረቢ የውስጥሽን ሐዘን የውስጣችሁን ሀዘን የምትላቀቁ አላህ ያድርጋችሁ ያው እንግዲህ ብዙ ጊዜ ካሜራማን ዝም ቪዲዮ እንትናላለም ግን አልহামዱሊላህ ያው እዛ እየቆጠሩ ነው ቆጥረው ነው የተረከቡ። እንግዲህ ይህን ይመስላል። ካርቶናችንን ጨርሰናል። ባረከላሁ ፊኩም። እንዲያስገቡት እንግዲህ እነሱ ያደርጋሉ። አሁን ያው ተጠርተው ነው የሚያስተምሩት የሚያቀሩት ኡስታዝ። እና የሚገርመው እኔ አንዳንዴ ማለት ነው አላህ ነው የሚፈራ ሰው አይፈራም። እና ያው በቀጥታ ነው የጠየቅኳቸው። ያው ይህን ካርቶን ትፈልጉታላችሁ ስላቸው አልፈልገውም ያሉ እንግዲህ ውስጥ ያስገቡታል። ቁርአኑን አንድ ባንድ ያው ልጁ እያስገባው ነው እነሱም እያስገቡት ነው። አንዳንድ ጥያቄ እየተጠያየቅ ነው እንሻላ ጥያቄው ደግሞ እንሻላ እስኪ ብዙም አይሰማም ብዬ ነው እንጂ ያው የተነጋገር ነው። ምንድን ነው እንደዚህ በቃ ሱልስ ላሳ ኪታቦች እንዲሁም ቀይዳ በቀይዳ በጣም በብዛት ለምን ቀይዳ በጣም አናሳ ነው። በጣም ማለት አንድ ቀይዳ እኔ ማይቻችኋለሁ ከዚህ በፊት አንድ ቪዲዮ ሰርቼ ነበረ። አምስት ስድስት ሆነው ክብ ሰርተው ነው እንትን የሚሉት እና ለሁሉም ሰው አንዳንድ ቢኖር ደስ ይላል። በተለይ እንደዚህ ልጆቻችሁን እዛ ላይ የምታስተምሩ እህቶች ራሱ ወላሂ ምሬ ነው። አምስት አምስት ቀይዳ፣ አምስት አምስት ቀይዳ በጣም ትንሽ ነው። እኔ እንጂ አላቅም ግን አምስት ፍሬ ቀይዳ መቼም ብዙ ነው ብዬ አላስብም። እኔ ዋጋውን አላቅም፣ ግን እስኪ ጠይቄ እነግራቸዋለሁ። ባረክላው ፊኩም ይህን ያህል የሚካበድ ብዙ ብር አይመስለኝም። ብቻ ግን እንሻላ አምስት አምስት አንድ ሰው ቢገዛ የትም ይደርሳል ማለት ነው፣ ለብዙ ሰው እና እንደዛ ብንሆን በጣም አሪፍ ነው። ላለው ባረክላው ፊኩም። እንግዲህ ይህን ይመስላል። ከእነሱ ጋር ቁመን እያወራን ነው፣ አንዳንድ ሀሳብ እየተለዋወጥን። በቀጣይ እስኪ እንሻላ ቪዲዮ ላይ ባስገባችሁ ምናምን ብያቸው፣ አይ እንደዛ ድምፅ ችግር የለውም ግን እዚ እኔ አልፈልግም ስላሉ ለዛ ነው። ያው እንግዲህ ባረክላሁ ፊኩም። ቪዲዮ ላይክ ሸር አድርግልኝ። ሰላም አሌይኩም ወራ